ሌት ምሳሌን ማንቁርቷን አነቀቻት። ከዚህ በኋላ በእኔ ህይወት ውስጥ ማንም አይመለከተውም እና ምሳሌን ማንቁርቷን ብዬ ነው የምደፋት ብላ አስፈራራቻት ቅድስቴን። ቅድስቴ እጅጉን ደነገጠች። ታዲያ ምንድነው ከኛ የምትፈልጊው? ግራ ገባኝ እኮ፣ አረባክሽ እትዬ ብላ ስትል እትዬ አባት ሽጥፋ አሁን የምትለውን እያንዳንዱ ነገር እነግርሻለሁ። እሱም ደግሞ መድብል ጋር ደውለሽ ከዚህ በኋላ እኔ አጠገብ ድርሽ እንዳይልና እንዲሁም ስለ ብሩክ ምንም አይመለከተኝም የትም ነገር ምኑም ስለማይመለከተኝ ምንም ነገር እንደማልነግረውና ከዚህ ከቤት ደግሞ በነፃነት እንደምወጣ ንገሪው። ካልሆነ ግን ይች ልጅ ማንቁርቷን ማንጅራቷን ብዬ አንቄ ነው የምገላት እንደዚሁ እንዳነኳት እደፋታለሁ ብላ አስፈራራቻት። እጅጉ እንደነገጠች ቅድስቴ እትዬ በዚህ ልክ አረመኔነትና ክፋት ግን ባንቺ ያምራሉ ብላ ስትል፣ እሱን አይመለከትሽም፣ ትሰሚኛለሽ? እኔ የምልሽን ብቻ አድርጌ ካልሆነ ግን ልጄ ልጄ እያልሽ የምትንሰፈሰፊላትን ታጫታለሽ ብላ አለች። መድብል መድብልና ሞገስ ውሳኔያቸውን ወሰኑ። ከዚህ በኋላ መከታተል ያለብን ዝናን ነው። ምክንያቱም የብሩኬ ቁልፍ ዝና ነው። ስለዚህ እያንዳንዱ ነገር ብሩክን ለማገኘት ዝናን እንጠቀመዋለን። ሞገስ በጣም ፈራ። ግን እኮ እባክህ፣ ይህ ሰውዬ በጣም አውሬ እና ጨካኝ ሰውዬ ነው እና፣ የእውነት ያዋጣል ብለህ ነው? ነገርኩ እኮ። ምንም ችግር የለውም አትፍራ። ደግሞ አንተ እወዳታለሁ፣ አፈቅራታለሁ የምትላት ሴት አለች አይደል? እና በነፃነት መኖር እሷን ደግሞ ፀሐይ ማሞቅ አትፈልግም? እንጀራ ጋጋ፣ ወጥ ሰርታ፣ ቡና አፍልታ እንድትጠበቃ አትፈልግም እንዴ? እንዴ ሞገስ በጣም ነው እንጂ እንዴ መድብል በጣም ነው እንጂ ምፈልገው አለ ሞገስ። ስለዚህ እንደዛ ነዋ ማድረግ ያለብ። ሰላም፣ ሰላም ውድና የተከበራችሁ የትርሲት ስንድቅ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። በስተመጨረሻም ማህሌት ብሩክ ያለበት እጅግ ከባድና አረመኔነት የተሞሉበት ሰዎች እንደያዙት ተናገረች። መድብል በጣም ይገርማል፣ ትሰሚኛለሽ፣ በህይወት ግን ወንድሜን የማላገኘው ከሆነ የዚህ ሁሉ ተጠያቂ አንቺ ነሽ ብሎ ሲላት፣ ምን ማለት ፈልገህ ነው? አንቺ ያን ጊዜ እንደዛ ባታሰቃየው ምናልባትም ወንድሜ እዚህ ሁሉ ጣጣ ውስጥ አይገባም ነበር ሁሉ ጣጣ ውስጥ አይገባም ነበር። ይህ ሁሉ ግን የአንቺ ስራ ነው ብሎ አላት። ባክህ እኔ ያንቺ ነው ያንቺ ነው አትበለኝ፣ እባክህ ተወኝ እያለች ስትለው በፍጹም ሊተዋት አልቻለም። ቅድስቴ ቅድስቴ ውሃ ይዛላት ሄደችና በይ ጠጭ ብላ ስትል፣ እንዴ ምግብ እኮ ነው ያልኩት እትዬ። ኧረ አሁን እስቀበትሽ አየሽ፣ እኔ ያን ጊዜ ውሃ ምግብ እያልኩ ስለምንሽ አንቺ ግን ለእኔ ምንም አላደረግችልኝም ነበር። እኔ ግን አንቺን አይደለሁም። በይ ምግብም ላምጣልሽ ብላ ምግብ ስታመጣላት ፍቺኝ ልቅስ በእጀል ብላለቻት። በይ እትዬ አትቅበጭ። እትዬን ታይውና ማህሌት በይኝ። እሺ ማህሌት አትቅበጭ፣ ዝም ብለሽ ቆይ ቆይ። እኔ ግን ላንቺ ምንም መልካም ነገር አላደረግኩም ማለት ነው? እስኪ ፈልጊ። አየሽ፣ ብትፈልጊ እንኳ አንድም መልካም ነገር ለእኔ ያደረግሽልኝ የለም። ሁሌ እንዳሰቃየሽ ቆይ ቅድስት ምን ትፈልጊያለሽ? ብሩክን እንዲህ የራስሽ የግልሽ አደረግሽ፣ ቤቱንም የራስሽ አደረግሽ፣ እኔን ሜዳ ላይ ጣልሽኝ። ከዚህ ውጪ ምን ሌላ እኔን የምትወስዱ ነገር አለሽ? ቆይ እኔነኝ የወሰድኩብሽ ወይስ አንቺ ነሽ? ምሳሌን እንደማትፈልጊያትና እንደ መረሻት እንደ ለመግደል እንደ ሞከርሽ እራስሽ አይደለሽ? ይህን ሁሉ ምስቅልቅል ያመጣሽው እና ትተውሽ ቢሄዱ ታዲያ በማን ነው የሚፈርደው? አንቺ እኮ በጣም አረመኔ እና ጨካኝ ሴት ነሽ አለቻት። እባክሽ ተይኝ። አሁን ጥሩ ጥሩ ለመባል አት አስመስ እያ አሁን እያንዳንዱ ነገር ንገሪ ነው የምልሽ። እባክሽ ንገሪን ስትል አይ እኔ አላቅም። ለማንኛውም የእውነት ባልሽ የሚመጣ መስሎሽ ነበር፣ አይመጣም ከዚህ በኋላ ማንን እንደምታገቢ ባላቅም፣ ምናልባት መድብልን ብላ ስትላት፣ ቅድስቴ በጥፌ መታቻት። እመኚኝ ከዚህ እወጣና አንቺንና እንዲሁም ግብራበሮችሽን አበሮችሽን እገላችኋለሁ ብላ ስትል እንደዚህም ተቀምጠሽ እኛ ላይ ትዝቻለሽ ወይ አቅም በጣም እኮ የምትገርሚ ሴት ነሽ እማልወጣ መስሎች ነበረ እንዴ እኔ እኮ እወጣለሁ ግን ያን ጊዜ እኔን አያድርገኝ ብላ በጣም ዛተችባት ምሳሌ በስተመጨረሻ ወጥ መዲ ውስጥ ገባች እናም ቅድስቴ እገልሻለሁ አሊያ ደግሞ ምሳሌ ለማዳን ከፈለግሽ ጥለሽ ውጭ ብላ አለቻት። የእውነት በቀጣይ ምን ታደርግ ይሆን እና ምሳሌስ ትታነቃለች ወይስ ደግሞ ቅድስቴ ቤቱን ለቃ ትወጣለች? ለምሳሌ ስትል መድብል ይደርስላት ይሆን ወይስ አይደርስላትም? ይሄን ለእናንተ ትቸዋለሁ። ኮሜንት ላይ ያስቀምጡልኝ። የዛሬው ይሄን ይመስላል።